እና ውጡ ይተሳው እንጂ ኢቮጊን ግን በጣም በጣም አመሰግናለሁ። ለለው ፈልጋለሁ እንደዚህ አሁን ከልብ ታውደ በሌሎች ፊት በጣም ምርጥ መሆናችሁን ለማሳየት አትሞክሩም፣ አትጨነቁም። እውነቴን ነው የምናገርኩት። ቢ ዩር ሰልፍ እራሳችሁን ሆኑ። እራሳችሁን ሆናችሁ በራሳችሁ ዓለም ስትኖሩ ሰዎች ያንን ማየት ይችላሉ። ፌክ እንዳልሆነ ማወቅ ይችላል። ባይዘባንድ ነገር ማንም ሰው ፌክ የሆነ ነገርና እውነተኛ የሆነ ነገር ትንሽ የቆመው ካሰበ ማየት ይቻላል ይቻላል። በቴሌቪዥን ቀርበው ቆሙ በቴሌቪዥን ቀርበው ልክ እኔ አሁን እያያችሁ አይደለ? በቲቪ በዩቱብ በቴሌቪዥን ውስጥ የሚናገረው ሰውዬ ከልቡ ነው ወይስ አይደለም? የሚናገረውን ነገር ያምንበታል ወይስ አያምንበትም። የሚፈልገው ዝነኝነት ነው ወይስ የእውነት ሀሳብ ማሻገር ነው? በደንብ ያስታውቃል፣ በደንብ ልብ ብለ ከሰማውና ካዳመጥከው በከተማው ጭራሽ በሀገሩ፣ ከኔና አንቺ በቀር እነማን ነበሩ? ከኔና አንቺ በቀር እነማን ነበሩ? ዛፍ ጥላ ስር ሆነን ስንመካከር ከቶ እነማን ሰሙ ስንነጋገር ከቶነ ማንሰሙ ስንመካከር ጥንትን እናንቺነን የፍቅር ጀግኖቹ እነማን ነበሩ ፊት ከዘመኖቹ እነማን ነበሩ ፊት ከዘመኖቹ ምንስ ግልጽ ቢሆን ጊዜና ዘመኑ። ፍቅራችን ተጋልጦ ምን ነው መመንመኑ? ፍቅራችን ተጋልጦ ምን ነው መመንመኑ? በቃ ብቻ ዋና ትወድ መሰልኝ። በጣም መልመል ፈልጋለሁ እኮ ግን ይህ ላይ አደለም ትንሽ ላይ ነው። በጣም ትልቅ ነው፣ በጣም ይሄ ትልቅ ነው ብላለች። ግን ብዙም አደለም ቅርብ ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ እንዴት ናችሁ? ወደ ፋሚሊዎቻችን ባላችሁበት ሰላማችሁ ብዛት ትርፍርፍ ይበልልኝ። ያው ያሰባችሁት ተሳክቶ ያለማችሁት ሞልቶ። ያው እኔ ሁሌም መመረቂን አላውቀውም መቼም የትኛው እንደሚደርስ አላውቀውም እና እና አላሰባችሁትን ያሳካላችሁ። ከሀገር ውስጥ ያላችሁ፣ ከሀገር ውጭ ያላችሁ ሁላችሁም ባላችሁበት ሰላማቹ ብዝት ይበልልኝ እያልኩኝ ዛሬ አዳማ ላይ ደስ የሚል ቦታ ነው ብዬ ያሰብኩት ቦታ ላይ አንድ ሰው ጠርቻለሁኝ። መቼ ማን እንደሆነ ታውቃላችሁ። የተለቀቀውን ቪዲዮ አይታችኋል፣ እና ማን እንደሆነ ታውቃላችሁ ብዬ ስለማሰብ ነባ ትንሽ ስለደበራት የመጣሁትም ትንሽ ይዣ ዘና ላረጋት የሆነ ፈታ እንድትል ከቤት ከመዋሏ ወጣ ብላ ትንሽ ዘና እንድትል በማሰብ ነበር እና እና ያኔ ከመሸ ነበር የደረስኩት። ስለዚህ ዛሬ እየሰራሁ ነው የሚገኘው ቪዲዮ እና ፋሚሊያንስ ደውዬላታለሁኝ። ልጅቱ ያው አሁን እኮ ቀድሞ የሚገኙ ይጠፋኩ እኛ እንቀድም በዛ እንገናኝ አልኳትም። ቦታውን ታውቃዋለች እነሱ ሰፈር ነው። እንደዛ ብዬ ጠርቻታለሁኝ። እሷ እስክትመጣ እንጠብቃለን። እናንተ ባላችሁበት ሁላችሁም እስኪበላች ሰብስክራይብ እያረጋችሁ ከፍ ከፍ አድርጉን፣ እኛ ከፍ ስንል ለናንተም እንጠቅማለን። ለናንተም እንጠቅማለን በእርግጠኝነት። እና የናንተም ደስታ ነው፣ የሰው ደስታ ማትፈልጉ አንዳንድ አላችሁ። መቼም ሁሉም ሰው ይውደደኛ አይባልም። እና እና ሰብስክራይብ ያረጋችሁ፣ ላይክ ያረጋችሁ ቪዲዮውን እስከ መጨረሻው አብራችሁን እንድትቆዩ እንፈልጋለን እና ነባዬን እንጠብቃታለን። ቦታው ደስ የሚል ቦታ ነው፣ ባይዘዊ አዳማ፣ ትንሽ ሙቀቱ እንጂ ደስ የምትል ከተማ ነች። ሙቀቷ ግን ትንሽ ጠቆር እኮ በአንድ ቀን መጥች እዛ፣ በአዲስ አበባ ንፋስ እና ብርድ ነው ያለ። እዚህ ሙቀቱ መጣችሁ እዩት። ያው እናንተ ግን እዛ አረብ ሀገር ናም ያላችሁ ሰዎች ታውቁታላችሁ። ሙቀቱ አዲስ አበባ ያለ ሰው ደግሞ ያውቀዋል። ቅዝቃዜ ሆነናል እና ነባዬን እንጠብቃት አለን ዛሬ ፈታ አንዳንዴ ፕራንክም ላደርጋት ትችላለ። ትንሽ በደንብ ፈዘዝ ካለችብኝ የሚያስደነግጥ ፕራንክ ላደርጋት ትችላለኝ በቪዲዮ ማለት ነው። አልነግራትም ዝም ብዬ። መቼም እናንተም እንዳትቀየሙ በማደርገው ነገር ና እና ፋሚሊያስ ዛሬ ያቸዋት ከሆነ በጣም ደብሯታል። እኔ ደግሞ የሆነ ሰው ሲከፋው አሉ ድሞላ አብሶ ሴት ልጅ ሲከፋት ሴት ልጅ ተንከባከቧት ብለዋል ነቢያችን ስለ ላ ሰለም ሰለዋት በዚህ ወርዱና እና መንከባከብ ግዴታችን ነው። የተከፉ ሰዎችን ማስደሰት አላህ ይወደዋል። የተከፋ ሰው ስናስደስት እኛም እንደሳለን። የሆነ ሰው ተከፍቶ እሱ ሲደሳ እኛንም ደስ ይለናል። ና ሰዓት በጣም እያሳዘነች ስለነበረ ከጎኗ ሁኚ ትንሽ ጠንከር እንድትል ላግዛት ብዬ አዳማ ድረስ ይዤ ጤናዋን ጠይቄ ጤናዋን ተሽሎኛል ብላ መጣች። ፋሚሊ መጣለች። ና የዚህ ጋር ነኝ። አይታኛለች። ፋሚሊያንስ ያው እየመጣች ነው። አምሮባታል፣ ደግሞ አምሮባታል። ያሁን ያሁን ምሽኮረም ምችላለኝ። አለይኩም ሰላም ምንድን ነው እንደዚህ የምታረፍችው? ቆይ እናንተ ጋር ከቆምኩ ራሱ እኮ ከስድስት ደቂቃ ማለት ከአራት ደቂቃ በላይ ሆኖ ኛ ግን እሷ ከዛ በፊት ቅመተ ነበር። አዎ መጥቼ ከዛም በኋላ ቪዲዮ ምናምን እስከ አስተካክል ምናምን፣ መቼም በቪዲዮ ነው የማዘናናቸው ኦዲዬንሶችን ማወቅ አለባቸው ብዬ ስላሰብኩ እና ፋሚሊ ሰላም ባያቸው እስኪ ቤተሰቦች። አሰላም አለይኩም ወረሕመቱላሂ ወበረካቱ፣ እንዴት ናችሁ ውድ ቤተሰቦቻችን? እኔ ደህና ነኝ አልሐምዱሊላህ። በጣም ደህና ናት አልሐምዱሊላህ። በተለይ አሁን በተለይ አሁን አሁን በጣም ደህና ነኝ። አሁን አሁን በተለይ ዛሬ በጣም ደህና ነው። ኢንሻላህ ደህና ነው ትኝም እንዲከፋሽ አልፈለግም። ማንም እኔ ሰው እንዲከፍ አልፈለግም፣ ወላሂ ማንም ነው። አይ ማንም አላህ ሁላችንንም ደስተኛ ያድርግ፣ አሜን። አንቺንም ደስተኛ ያድርግሽ። ከፍቶሽ ነበረ እና የሆነ ነገር እኮ አልጠፋንም፣ እናፍቃችሁኛል ግን፣ ባንጠፋን ዝም ብሎ ይናፍቁኛል። የእኔ ፋሚሊዎች ለምን እናፍቅ ፋሚሊ ከመዋል በጣም የሚያስብ የሚንከባከብ ፋሚሊ ሲኖርሽ ፍቅራቸው እኔ እኮ አንዳንዴ እነሱ ትመስለኛለ። በቃ ፍቅርህን ሳይ አለ ታይ እንደ እነሱ መሆን እንኳን ከባድ ነው በጣም በዚህ ዘመን አይደል? እንደዚህ የሚጨነቅ ያው ሚዲያ ላይ ነው የሚያውቁን፣ ግን የሚጨነቁልን አብረው አብሮ አደግ አብሮ አደግ ራሱ እንደዛ ይጨነቅ እንደ እና ብቻ በጣም ነው። እና እናመሰግነው። እና ዛሬ ያው ባለፈው እንዴት ሳታና እኔ ከቤት መውጣት ፈልጋለሁ፣ ቤት መዋል ደብሮኛል፣ አስጠልቶኛል ብለሽኝ ነበረና እኔ ደሞ ለምን ቤት እየዋለች እች ልጅ ከጭንቀት ላይ ጭንቀት ከሚደራረብባት እኔ ልጅሽ ወጣ ብዬ ደስ የሚል ቦታ ነው ተወጃለሽ ብዬ አስባለሁ። አዎ ቦታው በዚህ በጣም ነው የሚያምረው። ቅርብም ብንሆን አልመጣሁም። ሁለተኛ ደግሞ በቃ አረ፣ ሙቀቱ ከባድ ነው። ቢያንስ አንቺን ይዘሽ ሊሄድ ይችላል። እዛ አዲስ አበባ፣ አዲስ አበባ ይደብረኝ እሱ እላለሁ። እኛ ፍቅር እንትን አትልኝ። ትችላለህ ብዬሽ እኮ ነው። ግን ቢሆንም በቃ ይዤ ትሄዳለህ። ይዣት እሄዳለሁ። አሁን እኔ ሙቀት አልቻልኩም። አሁን ላቤ እዚሁ ላይ እንደ ቆሜ ላቤት እየወጣሁ ነው፣ እንደዚሁ እንደ ቆምኩ አይቻልም። እና አሁን ላይ ደስ ብሎኛል እንደዚህ ሳቅሽን ስላየሁኝ ደስ ብሎኛል። ከዚህ በላይ ደግሞ ደስ እንዲልስ ኢንሻአላህ ከዚህ በኋላ አትከፊም ብዬሽ አስባለሁ። ቤተሰቦቻችንም አይጨነቁም ብዬ አስባለሁ። ባይዘዊ እናንተን የሚያጨናንቅ ነገር አንፈልግም። እንድትጨናነቁብንም አንፈልግም። በቃ ሁሌም እዛም የሚያስጨንቃችሁ ነገር ይበቃችኋል። እኛን ስታዩን ሁሌ ደስ እንዲላችሁ፣ እንድትደሰቱ፣ እንድትዝናኑብን፣ ትምህርት እንድትማሩ፣ ከኛ ትምህርት እንድትወስዱ እንጂ እኛ ያያችሁ እንድታለቅሱ እናንተን የሚያስለቅስ ነገር ቪዲዮ፣ እናንተን የሚያስጨንቅ ቪዲዮ እንሻላ አንሰራም። በቃ ሁሌ ደስ የሚል ነገር ሁሌም ደስ እንዲ ሳቅ ደስ አይልም። ዝም ብሎ ሲሳቅ ራሱሱናም ነው። ፈገግታ ሱና ስለሆነ ፈገግ በሉ እናንተ አሁን እዚህ ጋስተኝ ኝ በሉ ገንዘ እና ፋሚሊ አሁን ወደ ወዲን እንሄደው ቦታ ያለ ታና ላይ አለ ሙቀትም ስለሆነ ነው። ግን እኮ ፋሚሊ ትንሽ ከጠዋት ጀምሮ ነበር ያልኩት

ትንሽ ፈገግ እንድትይ ድብርቱ ምን ምኑ እንዲለቀቅ እና እናደርጋለን ብዬ አስባለሁ። አብላችሁን ቆዩ። ሲመጡማ እንድ ላይ አንዱን ብቻ እንዳላይ ጠንካራ ሴት ቃል አይሰብራትም። ውበቷ ከባህር ይሰፋል። ተግባር ይገዛታል። ዓላማዋን እንጂ ሰዎችን አትከተሉ። አስመስላ መኖርን መርጡ። ስሜቷን ፊቷ ላይ አታነቦ። እንደዚህ አይነት ሴት ካወቅክ እመነኝ፣ እድለኛ ነው። ሰዎች፣ እዚህ እንደምታዩት ዋና ገንዳ ጋ ያለውት ውሃው በጣም ነው ደስ የሚለው። በእርግጥ ልዋኝ ነበር የመጣ ነው። እኔ ደግሞ ውሃ በጣም ነው የምፈራው፣ በጣም ማለት ነው። ውሃ ስለምፈራ አልገባም፣ መብጌ ይኸው፣ እዚህ ጫፍ ላይ ቁጭ እያልኩኝ ነው። ኢብሮ ደግሞ ሻወር ሊገባ ነው የሄደው። ገላይን ተጥቤ መጥቼ ዋኛለሁ ብሎ ነው የሄደው እና እሱን እየጠበኩት ነው። ብቻ ግቢ ግቢ ለልውሃውን ሳየው ግን በጣም ነው የሚያስፈራው እና ወደ ቤተሰቦቼ ኢብሮ ከእኔ ኋላ ሻወር እየገባ ነው። እንግዲህ አንተ ስትዋኝ በይ አይሆን በአንተ እዝናናለሁ ብዬ ቁጭ ብዬ ላየው ነው። ብቻ በጣም ነው ደስ የሚለው ቦታው ምናምን እና እሱ ራሱ አልችልም እያለኝ ነው። እንግዲህ ሲዋኝ አብረን እናያለን። ብቻ በጣም ነው ደስ የሚለው። እኔም ገብቼ በዋኝ አሪፍ ይመስለኛል፣ ግን በሞት ስ እየፈራሁ መኖር ፈልጋለሁ እንዴ። እና ቦታው በጣም ደስ ይላል ግን ሻውን ለመግባት በጣም ቆየ። ኢብሮ በጣም እዚህ ጋር ላይዋኝ ነው እንዴ? ቆይ እንደዚህ ይዘውት ቆየን እና ውድ ቤተሰቦች ኢብሮዬን ግን በጣም በጣም አመሰግናለሁ ልለው ፈልጋለሁ። እንደዚህ አሁን ከልብ ታውደ

የሚያሳዝን ቢት ነው ያላት እና ሳዘነች እና ፋሚሊያንስ ያው ከዚ ሌላ ይሄን ቢያንስ እኔ የዋኘው ትየኝና የዋና ሱሷ ቢመጣ ብዬ እየታገልኩ ነው። ካል መጣ እንግዲህ ምንም ማድረግ አልችልም። እዚህ ጋ ወድቅ ነበር። ወላ ወላ አይታችሁኝ አለ ስሮጥ ራሱ ተንሽራችች ነበር። ስልኩ ገባ ነው ሉጣ በጣም ለምን ደውጣው? ልጅሽ ሊገባል ጠጋ በይ እና እንደምታዩን፣ ወላሂ ንግባ። ኖርማል ነው ምንም አያስፈራም። በጣም ደስ የሚል ከሆነ መግባት ነው የሚጠበቅብሽ ሌላ ምንም ያለው ገና እዚህ ውስጥ ችግር የለውም እና ንግባ ብያታለሁ

ነው ብያት ነበረ ግን አልሰማችንም። በቃ ብቻ ዋና ትወድ መሰለኝ። በዳሉ እኮ በጣም እንደሱ መልመድ ፈልጋለሁ እኮ ግን ኮና እንዳል ነው ላይ አይደለም ትንሽ ላይ ነው። ነው በጣም ትልቅ ነው። በጣም ይሄ ትልቅ ነው ብላለች። በጣም ግን ብዙም አይደለም፣ ቅርብ ነው።

አሁን አያስቀናሽም? በጣም ደስ ይላል። አላስቀናኝም መቼም አልቀናም። ተወው፣ ግን ደስ ይላል። አንተ እሱም ሞየት ራሱ በቃ ግን ወለይጣም

በሌሎች ፊት በጣም ምርጥ መሆናችሁን ለማሳየት አትሞክሩም፣ አትጨነቁም። እውነት ነው ምናገሮች ቢዩርሰልፍ እራሳችሁን ሆኖ ራሳችሁን ሆናችሁ በራሳችሁ ዓለም ስትኖሩ ሰዎች ያንን ማየት ይችላሉ። ፌክ እንዳልሆነ ማወቅ ይችላል። ባይዘባንድ ነገር ነገሮች ማንም ሰው ፌክ የሆነን ነገርና እውነተኛ የሆነን ነገር ትንሽ የቆመው ካሰበ ማየት ይቻላል፣ ይቻላል። በቴሌቪዥን ቀርቦ ቁንኖች በቴሌቪዥን ቀርቦ ልክ ያሁን እያያችሁ አይደለ? በቲቪ በዩቱብ በቴሌቪዥን ውስጥ የሚናገረው ሰውዬ ከልቡ ነው ወይስ አይደለም? የሚናገረውን ነገር ያምንበታል ወይስ አያምንበትም? የሚፈልገው ዝነኝነት ነው ወይስ የእውነት ሀሳብ ማሻገር ነው? በደንብ ያስታውቃል፣ በደንብ ልብ ብለህ ከሰማውና ካዳመጥከው። ሌላቸው የፈለግኩት ነገር ምን መሰለው በህይወት ውስጥ ለማንም ሰው ማንነታችሁን ጥሩ እንደሆነ እንዲያውቅላችሁን ለማድረግ አትድከሙም። እናንተ ማድረግ ያለባችሁ ምን መሰለ ኑረው ሁነው ማንነት ይሁን ሰውየው። ምን አለመሰለ ሰተጂዱኒ ኢንሻአላሁ ሚነ ሳሊም ወደፊት ሳሊሕ መሆኔን ታገኘኛለህ አሉ። ሳሊሕ ሆኜ ያ ማለት ማለት ሰ የኔን ደግነት ለማወቅ የኔን ምርጥነት የኔን መልካምነት ለማወቅ አሁን በቂ አይደለም። ጊዜው በመኗኗር ነው የሚታወቀውና እንኗኗራት አለን። ስንኗኗራት ያ ረብ ሚነ ሳሊሒን መሆኔን የዛን ታውቃለህ አሉ። ሰውየ በራሱ ሰልፍ ኮንፊደንስ ያለው ነው። ጉራ አደለም። ሰልፍ ኮንፊደን ከተማሁን ጭራሽ በሀገሩ ከኔና አንቺ በቀር እነማን ነበሩ? ከኔና አንቺ በቀር እነማን ነበሩ? ዛፍ ጥላ ስር ሁነን ስንመካከር ከቶነማን ሰሙ ስንነጋገር ከቶነ ማንሰሙ ስንመካከር ጥንትን ናንችነን የፍቅር ጀግኖቹ እነማን ነበሩ ፊት ከዘመኖቹ እነማን ነበሩ ፊት ከዘመኖቹ ምንስ ግልጽ ቢሆን ጊዜና ዘመኑ